ስለ ቅዳሴ ምን ታቃለ? ኢየሱስ እንደሚያድን አካል ነው። በቂ አይደለም፣ በቂ አይደለም። ኢየሱስ እንደሚያድን ማወቅ በቂ አይደለም። በቅዳሴው ማብራት ሰሚ ቅዳሴን ማወቅ ነው ወይስ ኢየሱስን ማወቅ የሚያድን ነው? ዘግበኝ ማብራት እመን ሆኖ የሚያድነው ነው። እስቲ ንገ ቅዳሴን አወቅ አወቅ ደንዋ ኢየሱስን ማወቅ ከምንም በላይ ይሄ ነው ልዩነታችን። ኢየሱስ ቤቱ ይግባ እያልኩ ኢየሱስ ውስጡ የሌለው ሚዘገንን ስድቦች እዚህ ጋር ያሳያል ነው። በጣም ያሳዘነች አንድ ቪዲዮ ላሳያችሁ እና በጣም አመመኝ። ማን እንደሚሰድባት የሳምራዊትን የሚሰድባት ማን እንደሚሰድባት ላሳያችሁ። ሳምሪን የጂጂ ቱናን ልጅ ማን ነው የሚሰድባት? ይቺ አንቺ የባብ ልጅ፣ አንቺ የቆሻሻ ልጅ። እኔ በእናንተ ስድብ እና በእናንተ ኦርቶዶክስ ነን ብላችሁ ፕሮፋይላችሁ የቤተክርስቲያን አድርጋችሁ የማርያም ምስል አድርጋችሁ የገብርኤልን፣ የሚካኤልን፣ የመላእክቶችን የመድኃኒዓለምን ይባላል። የኦርቶዶክስን ፒክቸር አድርገው የሚሳደቡት ኦርቶዶክሶች ነው። አንቺ የባብል አንቺ ቆሻሻ ልጅ። እኔ በእናንተ ስድብና በእናንተ ኦርቶዶክስ ነን ብላችሁ ፕሮፋይላችሁን የቤተክርስቲያን አድርጋችሁ የማርያም ምስል አድርጋችሁ የገብርኤልን፣ የሚካኤልን፣ የመላእክቶችን፣ የመድኃኒዓለምን አድርግታችሁ እኔ እዚህ ጋር አንዱ ኦርቶዶክስ ስትሳደቡ ወይ ደግሞ ስትናገሩኝ በእናንተ ንግግር እኔ ከቤተክርስቲያን ልወጣ እችላለሁ፣ ከሃይማኖቴ ልወጣ ትችላለሁ። ሳምራይት ሙሉ ጌታ ነ ይሄ ነው እንግዲህ ይሁዳያችሁ አይደለም። የሚያደርጓችሁ ምንድን ነው? በጣም በሚያሳዝን ባይሆን ደስ ይለኛል። ሰውን የሚዘገንን ስድብ ተሳዳቢዎች፣ የሚዘገንን ስዕል የሚያመልኩት ናቸው። ኦ ስዕል ይመለካል፣ እኛ ቤት አብስሎ ለስዕል ይሰገዳል። ስዕል ይመለካል። ያ አክብሮት እያሉ አጭበረብራለሁ። ውሴ ሁት ሴደ አይሰማ አይሰማ ማን ያለ ብትለ የትኛው ጥቅስ ላይ ነው የሚለው፣ ካልኮ አይሰማ። የአክብሮት ስደት ግን እሰግዳለሁ ምን አገባ ብሎ ይከራከራል። ማን አለ ማግዜ ሙልጭ አድርገው የሚሰድቡ በየቦታው ላይ ታዘው የኦርቶዶክስ እና የሙስሊም ልጆች ናቸው። ዘግናኝ ስድብ፣ ብራንድ ብራንድ ስድብ ያለው እኛ ቤትና ሙስሊም ቤት ነው ስለዚህ ዘግናኝ ስድብ ብራንድ ልጅ አይመረጥ፣ እናት አትመረጥ፣ አባት አይመረጥ፣ ሚስት አትመረጥ። ማንም ይሁን ሙስሊም እና ኦርቶዶክስ እጥብ አድርጎ ይሰልባል። ለምን? የዘልማድ ሃይማኖት ስለሆነ። የዘልማድ ነው የማወራ። የዘልማድ ሃይማኖት ካለ ፍቅርን ሰብካታቅ ቨሪ ጀጅመንታል፣ ቨሪ ጀጅመንታል። በብዛት አስመሳይነት አለ። አስመሳይነት ስላችሁ ምንድን ነው? ሃይማኖቱን ይወዳል፣ በተግባር ግን ሃይማኖተኛ አይደለም። በተግባር ሃይማኖተኛ አይደለም፣ ያ ግን ሃይማኖተኛ ነው። ኦርቶዶክስን ነካቢን ብሎ ሲዘለዝል ይውላል እንጂ ምን አድርጋለሁ። ኦርቶዶክስ እስቲ ጥቅስ ንገረኝ፣ አንድ ጥቅስ በለው፣ ይጠፋል። እንዲሁም በሙስሊም በቁርአን ተመሳሳይ ነገር ነው። ነብዩ መሐመድን ቀጠቀጥ ሰደብክብኝ ይላል። እስቲ ከቁርአን ላይ ነገረኝ የሚለውን በለው ወፋያጥ ወፋያጥ። ስለዚህ ብዙ ጊዜ የሃይማኖት ትልቁ ፕሮብለም ፕሮብሎማቲክ የሆነው ሃይማኖት ምንድን ነው? ሰው ያጨራርሳል። ሃይማኖት የሚያጨራርስበት እንጂ ሰው የሚያከባብርበት አይደለም። ስለዚህ ማስተዋል ይጠይቃል። በጣም በጣም በጣም ይህን ነው እና ተስተካከሉ። በኔ አንድም ኦርቶዶክስ ወጥቶ አይ እንደዚህ እኮ ግና አስተካክለው ወንድማችን ወይም ደግሞ የተናገረው ነገር እንደዚህ አልል እኔ ላይ ጠላት እንዲበዛ ማድረግ ነው። ማኛ አይሞቀ አይበርዱ አይሞቀኝ። ሙስሊም ጠላኝ፣ ኦርቶዶክስ ጠላኝ፣ ፔንቴ ጠላኝ። ጌታ እንኪያስክ ምን ትሆናል? ያራዳ ምን ትሆናለህ? ዓለም ሙሉ ጠልቶ ክርስቶስን ከያዝክ አትርፈሃል። ሰራተን የሆነ ነገር ነው ያዝከው፣ ገባ አሸናፊውን ከያዝክ ካልተሸነፍ፣ ትልቁ ማስተዋል የሚባለው ያ፣ ትልቁ ማስተዋል። ዓለም ሙሉ ጠልቶ ክርስቶስን ይዘካሸና ዩዳ ዩጃ ብዝዳ እና ብዙዎቻችሁ የምትጣሉት ብዙዎቻችሁ የምትቸገሩት ምንድን ነው? ሰው የወደኛል ብላችሁ ማታረጉት፣ በማስመሰል ማታረጉት። የለም እንነጋገር እስቲ፣ እውነት እንነጋገር። በየክለቡ ጨፋሪው ማን እንደሆነ ዊነው። እነሱ ኦርቶዶክስን አያወክሉም፣ እነሱ አያወክሉም። እውነትህን ነው አውክልህ ማዕተቡን አድርጎ ጭልጥ እያደረገ አይወክልም። ቸርች አይመጣም፣ ቤተ ክርስቲያን አይመጣም። ጭልጥ አድርጎ ብሎ ተንደፋ አድፎ አይመጣም፣ አይወክልም። ይወክላል ግን ደንታ የለው። ሁለቱን ጋር መርገጥ ይፈልጋል። በእኛ ቢገስ ኢሹ ሁለቱንም መርገጥ እንፈልጋለን ያቺ ናትም አትለቅ። ሰው መስተካከል አለብን ብለን እናስባለን። አክሊ ለጸጌ ይላል ሰማሁ ዮኒ ሴጋው። ያቺ ሜክሲካዊቷ ሀሺሿ ሚስቱና ልጆቼ ደህና ናቸው? እንዴት ናቸው? አሁንም በረንዳ ላይ ነው የምታድረው አለኝ። አክሊ ለጸጌ ብሎ የጠንቋይ ፒክቸር አድርጓል። ይዩት፣ የጠንቋይ ነው የምለው እኔ። የጠንቁልና ነው ስዕሎቹ በሙሉ። ለእኔ ስዕል አምኜ አላውቅም። ይሄ ነው የሚያስተምራቸው። የሚያደርጉት ፒክቸር ምንድን ነው የሚያደርገው? አብዛኛው የባዓል አምልኮ ያለበትን ስዕል ነው የሚያደርጉት። የባዓል አምልኮ ነው ባይ። ስዕሉ እኔን አታምልኩኝ ብሎ ተናግሯል? ና ሮበርት ፖል ፍ ጉግል ሮበርት ፖል በሉ። ጂሰስ ክራይስትም ብሎ የሰራ ሌላ ፊልም ላይ ሲጋራ እያጨሰ ሰክሮም ይሰራል፣ ግን አይሰማም የማርያምን አማላጅነት ማሳመን አልቻሉም። እርሚ ቤትና የሆኒ አይ እሱ እሱ እሱ የሌላ ጊዜ ፕሮሰስ ነው። እሱ ቴክስ ሎንግ ታይም እቴክስ ሎንግ ታ ስለ እሱ ጉዳይ ብዙ ጊዜ በኦርቶዶክስ የማርያም ጭቅጭቅ ነው ያለው፣ በሙስሊም የመሐመር ጭቅጭቅ ነው ያለው። ኦርቶዶክስ እና ሙስሊም ማርያምና መሐመር ናቸው መጨቃጨቂያ ፖይንት፣ ፈጣሪ አይደለም። ስለ ፈጣሪ ተጨቃጭቆ አያውቁም። ስ ፋክችው የሆነ ጌራ የሆነ ጌራ ጌራ እውነት ነው የምናገረው። የእኛ የኦርቶዶክስና የሙስሊም ጭቅጭቅ። እዚህ ጋር መሐመድ አለ፣ እዚህ ጋር ማርያም አለች። መጨቃጨቂያ ፖይንታችን እሱ ብቻ። ተግባባ። መጨቃጨቂያ ፖይንታችን እሱ ብቻ። ስለ አምላክ ተጨቃጭቀን አናውቅም። ስለ አምላክ አምላኬ ተነካብኝ ብሎ የሚበሳጭ የለም እንደ አንድ ኦርቶዶክስ ቆም ብለህ ካሰብከው መቼ ነው ለአምላክ ለኢየሱስ ከጎኑም ቆሙ ብለህ፣ በሙስሊም ደግሞ ለመሐመድ ከምትቆም ለአላህ ብትቆም ለሰው ምን አገባህ? እሱም እኮ ለአምላኩ ነው የሚጸልዩ። አለ ቅድስት ድንግል ማርያም የባሪያይቱን መዋረድ አይቷልና ትውልድ ሁሉ ያመሰግኑኛል ያለችው ባሪያ ነኝ የተዋረድኩ ነኝ ብላ ቅድስት ድንግል ማርያም ራሷ ተናግራለች። የምንከራከርበት ፖይንቶች ሁልጊዜ ስለ አምላክ ፖይንት ተከራክረን አናቅም። መበሳጨት አለ፣ መናደድ አለ፣ ኡኡ ማለት አለ። ግን እውነታው የተለየ ነው። የሃይማኖት አባቶች የማይነግሯቸው ዘርማኒ ገንዘባቸው ይጠፋል ብዙ ክራይቴሪያ የሚያበዙበት ልክ እንደ ሴቶች ማለት ነው። የሴቶችና የሃይማኖት ነገር አንድ አይነት ነው፣ አንድ አይነት ነው። የሴቶችና የሃይማኖት ቤቶች ሰምቲንግ ለሚታይዋን ሴት ልጅ አመት ሙሉ ገንዘብን በልታ ቆርጥማት፣ ጋብዛት፣ ቫኬሽን ወስዳት ምን ብለን አንድሽ ተራ ነገር ትሰጣለች። ዳቦ ሰዎች ገነ ጊቭ ዩ ነፍትናስ አለምን አታቅማንት። ግን ያን ሁሉ ፕሮሰስ ስታስሮጥ ስታስጮህ ምን ስትል የነበረችው ትፈልግሃለች እኮ ስሜት እኮ አላት። ከቀመሰኝ በኋላ ይተወኛል አይነት ሙድ ስላላት ኤግዛክትሊ፣ ሃይማኖት መታረገ ነው። ሚስጥር፣ ሚስጥር፣ ሚስጥር ይሏቸው ደሚነች ነው ምንም ሚስጥር እንደሌለ ስታቅ፣ ኦ ለዚህ ነው፣ እንዴት ይትላል፣ ሚስጥር ሚስጥር ብለው የደበቋትና ያቆዩት ደምልክ ያወቀው ጊዜ ላጥ ብለቶታል። ለዚህ ነው እንዴ። ለዚህ ነው ሴቶች ጋር ብዙ ወንዶች የማይቆዩት አብሯት የትም ቦታ ሲሽከረከር የነበረው ከቀመሳት በኋላ ያለው ጥጋቡ መከራ ነው። የእሱ ቾይስ ይሆናል ከዛ በኋላ። ሚስጥር ብለው የደበቁትን የነቃህበት ጊዜ፣ ከዛ በኋላ ያንተ ቾይስ ነው። ያንተ ምርጫ ነው። ስለዚህ ሃይማኖትና ሴት ተመሳሳይ ነው ምለው፣ ኤግዛክትሊ ዘ ሴም ቲንግ። ለዚህ ነው ብዙ ጊዜ ሙስሊሞች፣ ኦርቶዶክሶች ሚስጥር እያሉ የማያስተምሩት አይነግሮም። ሚስጥረ ሥላሴ ይላል። አታስተምረኝም እንዲ ለምንድን ነው ሚስጥር የምትለው? ዋይ? ለሚስጥር ታደርገዋል? ለምን? ፕሮሰሱ ገንዘብ ያመጣል ቤተክርስቲያኖቹ እኛ ሆነን ሳለ ለንትን ቤተክርስቲያን ማሰሪያ ለንትን ቤተክርስቲያን ማሰሪያ ለንትን ቤተክርስቲያን ማሰሪያ ለንትን ቤተክርስቲያን ማሰሪያ አምጣ አምጣ ገንዘብ አምጣ ገንዘብ አምጣ ገንዘብ አምጣ፣ ገንዘብ። ከዛስ ምንድን ነው ትርፍህ? ምንድን ነው የምታተርፈው ስትባል፣ ወፍ የለ ቤተክርስቲያን የእግዚአብሔር ቤተክርስቲያኖች እኛ መሆናችን እየታወቀ የእኛ ነገር ይቆምና ማብረበ አንተ የሚሰጥ ሌላ ነው። ስለዚህ አሁንም እምለው ምንድን ነው፣ ሃይማኖት መደበቂያ ምርጥ መደበቂያ መሸሸጊያ ቦታ ናት እንጂ የክርስቶስ መገለጫ እየሆነች አለለች። ዜማ ሁላ የክርስቶስ ምኑ ሁላ የክርስቶስ መሆን ሲገባው ስና አልኩ እኮ ሀምሳ አምስት ቀን ጾመው እስቲል በዓሉን እየተካፈሉ የክርስቶስን ጾም እየተጾመ ተግባር ላይ ዜሮ ተግባሩ ዜሮ እየሆነ ይሄዳል ሀምሳ አምስት ቀን ጾም ደ ኔክስት ዴይ የሚሰክር ሰው አለ ደ ኔክስት ዴይ የሚሰክር ሰው አለ እግዚአብሔር መሰክራ ደ ኔክስት ዴይ ቺክ ይዞ የሚያድር አለ ዋሸቻለሁ ደ ኔክስት ዴይ ቺክ ይዞ የሚያድር ጾም ሊገባ ነው ብሎ ሆቴል በሙሉ ዝግ የሆነበት ታይሞች አሉ እውነት ነው ውሸት ነው የማወራው ይሄንን ስትናገር ምን ያደርጋሉ? ይበሳችሁብኛል። ግን እንዳልኩ ነው እኔ እንትን ማለት ትችላለህ፣ መበሳተች ትችላለ። ግን እኔን መጠቼ የሆነች ተነፍሳለሁ ብትል እኔ እንደሌለው አይደለውም እያልኩ ግራን ሲመጣ ቀኘን ስትሳይሆን ግራን አጠፋዋለሁ፣ ግራን አጠፋለሁ። እንደሌለው ኧረ ጌታ ይመለስልህ ማኛው ጋ የለም እኔ መልሼ ጌታን ታናግረዋለህ። ሄደህ አይኔን ዮኒ ማኛ አጠፋው ብለህ ትነግረዋለህ። ሄደህ እሱ ይጠይቀኝ ዮኒ ማኛ አይኔን በቦክስ አጥፍቶታል ብለህ ትጠይቀዋለህ። ይነግራል። እዛው ኑሩልኝ ፋሚሊ እንጂ በፍጹም አልተውም።